በታሪክ ሂደት ውስጥ የተፈጠሩና የተዛነፉ ትርክቶችን ለማረም ወጣቶች ከሚኖሩበት አካባቢ ወጥተው ወደማያውቁት አካባቢ በመሄድ ከዚህ ቀደም አብረውት ያልኖሩትን ወንድም ማህበረሰብ የሚመለከቱበት አንዱ መርሃ ግብር ነው። ብሔራዊ የበጎ ፍቃድ አገልግሎት መርሃ ግብሩ የሰላም ሚኒስቴር ሰላም ከሚገነባባቸው መንገዶችም አንዱ ነው። በጎ ፍቃደኞች ከዚህ ቀደም የማያውቁትን የኢትዮጵያ ጫፍ በእግራቸው ረግጠው በአቅማቸው አገልግለው የሀገር ፍቅርን የሚያዳብሩ ሲሆን በሂደቱ ህብረ ብሔራዊ አንድነት ሲለመልም ይስተዋላል። ይህንን ለማጠናከር በጎ ፍቃደኛ ወጣቶች የተለያዩ ስልጠናዎች የሚያገኙ ሲሆን አለመግባባቶችን በሰላም የመፍታት ዘዴም አንዱ ነው። ይሄ ወጣት ግጭቶችን፣ አለመግባባቶችን ሲያኮርፍ ሳይግባባ ሲቀር ወደ ጦርነት፣ ወደ ግጭት ከሚገባ ቁጭ ብሎ ችግሮችን በጠረጴዛ ዙሪያ የመነጋገርና ምክንያታዊ ወጣት እንዴት ይፈጠራል ችግሮችን የመፍታት አቅም እንዴት መፍጠር ይችላል፣ የሚል ስልጠና ነው የሚሰጠው። ከዚህ አንጻር እነዚህ ወጣቶች በሚሊዮን የሚቆጠሩ ዜጎችን በራሳቸው ሰላማዊ ሆኖ የሰላም አምባሳደር ሆኖ ሞብላይዝ የማድረግና ችግሮችን በምክክር በውይይት እንዲፈታ ከማድረግ አኳያ ትልቅ አስተዋጽኦ በማበርከት ላይ ይገኛሉ። እንዲሁም ወጣቱ መልካም ስብና ያለው ተወዳዳሪ፣ ከጠባቂነት የተላቀቀ ከራሱ አልፎ ለሀገሩ የሚተርፍ መሆን የሚያስችለውን ክህሎትም ያገኛል። ፖዚቲቭ ማይንድ እንዲኖረው ከማድረግ አኳያ አንዱ የሚሰጥ ስልጠና ነው። ሌላው እንዴት ኮምፒታንት መሆን ይችላል? እንዴት ራሱን ከራሱ አልፎ ለሀገሩ መትረፍ ይችላል? ኢኮኖሚክ ዴቨሎፕመንት ውስጥ ኢኮኖሚክ እድገት ውስጥ እንዴት አድርጎ ኮንትሪቡት ማድረግ ይችላል? ወጣት ከጠባቅነት አስተሳሰብ እንዲወጣ ከማድረግ አኳያ የራሱ አንዱ ትልቅ የስልጠና ርዕስ ነው። ሌላው ከዚህ ጋር ተያይዞ አገር ግንባታ የአገር ግንባታ ውስጥ እንግዲህ አገረ መንግስት ግንባታ ረጅም ጊዜ ይወስዳል፣ ዘመናትን ይወስዳል። ከዚህ አንጻር ትውልድ ቅብብሎች ይጠይቃል። ወጣቱ የራሱን ሚና እንዴት አድርጎ መጫወት ይችላል። በስልጠና ላይ የወሰድኩት እኔ ለመነገር እራሱ በጣም ይከብደኛል። ለምን እኔ ከዚህ በፊት ጅጅጋ ዩኒቨርስ ተማሪ ሆኜ በደግ ተመርቄ ወጣት 16 ላይ እንደወጣው ነው። ወደዚ ስልጠና የገባሁት 12ተኛ ዞረ ሆኜ እዛ የተማርኩትን ሌላ ተጨማሩ የምጥቼ እዚህ ነው ሌላ እውቀት ያገኘሁት። በተለይ ሰልፍ ሊኮቨሩ ላይ፣ ፕሮብሌም ሶልቪንጎች ላይ፣ ዲሲሽን ሜኪንግ ላይ ስኪል ሶፍት ስኪሎች ለብዙ ትምህርት ወዝጄ ለ ለመቀየር ብዙ ትግል እናደረግኩት። እስካሁን በተሰሩ ስራዎችና እየታዩ ባሉ ውጤቶች መርሃ ግብሩ ሀገራዊ የሰላም ግንባታ ስራዎችን ለማጎልበትና የብሔራዊ መግባባት ተግባራትን ለማጠናከር ትልቅ መሳሪያ መሆኑን አስመስክሯል። እስካሁን ውጤታማ ነው ብለን መናገር እንችላለን። በተለይ ለሰላም ግንባታ ያበረከተው ለሀገር ግንባታ ያበረከተው ለአንጻራዊ ሰላም በሀገራችን ሁሉም ቦታ ላይ አንጻራዊ ሰላም መጥቷል ብለን መናገር እንችላለን። የሚቀረን ምንድን ነው? ዘላቂ ሰላም ማስቀጠልና ዘላቂ ሰላም ማረጋገጥ ስራዎች በቀጣይ የትልቁ አሳይመንታችን ነው። ይህን ተግባራዊ ማድረግ ትልቅ አስተዋጽኦ አበርክተዋል። ይሄኛው ፕሮግራም ይህ ምንድነው? ሁሉንም ማህበረሰብ ተቀብሎ ብዝሃነትን ተቀብሎ ትልቁ አምብረላ የሆነው አገራዊ አንድነት አስተሳሰብ እንዲያጎለብት ከማድረግ የራሱ አስተዋጽኦ ወጣቶች ላይ አበርክተዋል። ታዲያ በዚህ መርሃ ግብር የሰላም አምባሳደሮች ተፈጥረዋል፣ ህዝቦች ተቀራርበዋል፣ ማህበራዊ ባህላዊ እሴቶችም ዳብረዋል። በተለይ ሰዎች በአንድ አካባቢ ብቻ እንዳይወሰኑና ህብረተሰቡ እንደ ሀገር አንድ ላይ መኖር እንዲችል የአንዱን ባህል አንዱ ባህል እንዲለምድ፣ የአንዱን ቋንቋ አንዱ ቋንቋ እንዲለምድ የሚያደርገው አካሄድ መንግስት የጀመረው በጣም ጠንካራና ጥሩ እንዲሁም ደግሞ ውጤት የሚያየንበት ነገር ስለሆነ ይሄ የሚበረታታና ሊጠናከር የሚገባ ነው ማለት ነው። የዚህ አካባቢ ባህል ለምደው ህብረተሰቡን ለምደው ስራ እስከ ማግኘት ደርሰዋል ማለት ነው። በሌላ በኩል ይህ ብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት መርሃ ግብር መንግስት ማህበረሰቡን ይበልጥ ለማቀራረብ ግብዓት ያገኘበት መሆኑም ተመላክቷል። መንግስት የተለያዩ ሪፎርሞችን ከመስራት አኳያ እንደ ግባት ሊጠቀምበት የሚችሉ ተሞክሮዎችን አግኝተናል። ከዚህ ስራ ማለት ነው ማህበረሰቡን ለማቀራረብ ለማስተሳሰር አብሮነቱን ከማጠናከር አኳያ ብዙ ውጤቶችን ከዚህ ውስጥ አግኝተናል። ወጣቱን የግጭት ሳይሆን የሰላም ዘብ ለማድረግ ብዙ ስራ እንደሚጠይቅ የሚያምነው የሰላም ሚኒስቴር በስራው ሂደት የሚስተዋሉ ክፍተቶችን ለማረም ስትራቴጂ በመንደፍ ላይ ይገኛል። የግጭት ኢንስትሩመንት ሳይሆን የሰላምን ኢንስትሩመንት ወይ የሰላም አምባሳደር እንዲሆን ከማድረግ አኳያ የአስተሳሰብ ለውጥ ጊዜ ይወስዳል፣ ጊዜ ይጠይቃል፣ ጊዜ ይጠብቃል። ስለዚህ አንዴ ተዘርቶ በቅሎ እንትን የሚል አይደለም፣ ዘመናትን ይጠይቃል። ስለዚህ እነዚህ ሰላም አምባሳደሮችን ባበዛን፣ ባበረከን፣ ተደራሽነቱን ባሰፋን ቁጥር ሰላማችንን ማረጋገጥ እንችላለን። ይህ መርሃ ግብር፣ ወጣቶች እድል ከተሰጣቸው ሀገራቸውን ለማገልገልና ወደ እድገት ለማምራት ወሳኝ የማህበረሰብ ክፍል መሆናቸውን ይበልጥ የተገለጠበት ሲሆን እስካሁንም በርካቶች በዚህ አልፈው ስኬታማ ሆነዋል።